ምን የት መቼ ማን ለምን እንዴት የቱ የማን በጣሊያንኛ ለማለት ፈልገው ትንሽ ተቸግረዋል እንደዛ ከሆነ ይሄ ቪዲዮ በትክክል ለእርሶ ይገባዎታል ሁሉንም በምሳሌ ግልጽ አድርጌ ማቅረብ ይሆናል ኮዛ ኮዛ ስታይ ስቱዲያንዶ ምን እያጠናህ ነው ምን እያጠናሽ ነው ኮዛ ወይ ማንጃሬ ምን መብላት ትፈልጋለህ ወይም ምን መብላት ትፈልጊያለሽ ዶቬ ዶቬ ስታይ አንዳንዶ የት እየሄድክ ነው ወይም የት እየሄድሽ ነው ዶቬ ሴይ ኦራ የት ነህ የት ነሽ ቋንዶ ቋንዶ ቪኒ መቼ ትመጣለህ ወይም መቼ ትመጫለሽ ዋንዶ ፖሱ ትሮባርቲ መቼ ላገኘሽ እችላለሁ ወይም መቼ ላገኝህ እችላለሁ። ኪ ኪሴይ ማነህ ወይም ማነሽ። ኪሎሳ ማን ያውቃል ይህንን ማን ያውቃል። ፔርኬ ቤርኬሪዲ፣ ለምንድን ነው የምትስቀው ወይም ለምንድን ነው የምትስቂው? ቤርኬ ኖ፣ ለምን አይሆንም? ኮሜ ኮሜ ስታይ፣ እንዴት ነህ? እንዴት ነሽ? ኮሜ ፖሶ አዩታርቲ፣ እንዴት ልረዳህ እችላለሁ ወይም እንዴት ልረዳሽ እችላለሁ?

የማን ሐሳብ ነው ይሄ? ይሄ የማን ሐሳብ ነው? አሪፍ። መልካም ቀን ይሁንላችሁ። ይሄንን ብትሰራለን የምትሉት ሐሳብ ካለ ኮመንት ላይ ብትጽፉ የማየው ይሆናል። መልካም ቀን፣ በቀጣይ ቪዲዮ እንገናኝ።